ይህ በየዕለቱ በጋዜጠኞች በላይ በቀለ ታምራታዩና እንደዚሁም በአለም ነዋሴ የሚቀርብላችሁ አዋዜ ዕለታዊ ነው። ጥና ስጥልኝ በቅድሚያም ዋና ዋና ነጥቦቹን፤ የኦሮሚያው ፕሬዝዳንት ሽመልስ አብዲሳም ከሽንገላ ያለፈ ምንም እርምጃ አልወሰዱም አለ የኢትዮጵያም ኦርቶዶክስ ተዋህዶ ቤተ ክርስቲያን የሕግ ኮሚቴ የታሰሩ አልተፈቱም፣ በርካታ የሕግ ጥሰትና የንብረት ውድመትም እየደረሰ ነው ብሏል። በሌላ በኩል ፓስተር ቢንያም ሽታይ ከእስር ተለቀቁ። በኬንያ በእስር ላይ የሚገኙ ኢትዮጵያውያን የረሃብ አድማ መምታታቸው ተነገረ። በአዲስ አበባም የሕፃናት እገታ መበራከቱ ተሰማም። ሕፃናቱን በማገት ገንዘብ የሚጠይቁ ወንጀለኞች ከፍተኛ ስጋት ደቅነዋል። ሌሎችም አሉን። አሁን ወደ ዝርዝሩ እናልፋለን። መንግሥት ኃላፊነቱን ባለመወጣቱ አሁንም በርካታ የሕግ ጥሰትና የንብረት ውድመት እየደረሰ ነው አለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። የኦሮሚያው ፕሬዝዳንት ሽመልስ አብዲሳም በቤተ ክርስቲያን ጉዳይ የታሰሩ ሰዎች እንደሚፈቱ የገቡትን ቃል እስካሁን አልፈጸሙም ብለዋል። የቤተ ክርስቲያኗ የሕግ ኮሚቴ አባል ወይም ደግሞ ጠበቃው አያሌው ቢታኔ እስካሁን ፕሬዝዳንቱ ከሽንገላ ያለፈ ምንም ተጨባጭ እርምጃም አልወሰዱም ብለዋል። የኦሮሚያ መንግስት ሕግ የማስፈጸም ግዴታውን ባለመወጣቱ የመብት ጥሰትና የንብረት ውድመት እየደረሰ መሆኑን ገልጸዋል። ለአዲስ ማለዳም የኦሮሚያው ፕሬዝዳንት ሽመልስ አብዲሳም ሰሞኑን ከቤተ ክርስቲያኗ አባቶች ጋር ተወያይተው የተፈጠሩ ችግሮችን ለመፍታት ቃል መግባታቸው መገለጹ ይታወሳል። ሻሸመኔናም አርሲ ነገሌን ጨምሮ በኦሮሚያ የተለያዩ አካባቢዎች በርካታ ካህናትና ምዕመናን አሁንም ድረስ ያለ ጥፋታቸው ታስረው እንደሚገኙ ጠበቃው ተናግረዋል። በሕገ ወጥ መንገድ የተሾሙት ግለሰቦችም አሁንም ቤተ ክርስቲያን ሰብረው እየገቡ ናቸው ብለዋል። ለማሳያም በአሰላ አቡነ ያሬድ መንበረ ጵጵስናን ሰብረው መግባታቸውንና በኦሮሚያ ፖሊስ አባላት ድጋፍ እንደተሰጣቸው ጠቅሰዋል። እናም ሕገ ወጦቹ ግለሰቦች በፍርድ ቤት የተጣለባቸውን እገዳ በመጣስናም በፖሊስ በመታገዝ ተደጋጋሚ የሕግ ጥሰቶች እየፈጸሙ ናቸው ብለዋል ጠበቃም አያሌው ቢታኔ። በሌላ በኩል ብፁዓን አባቶች በአዋሽ ሰባት ጉብኝት ለማድረግ ማቀዳቸውን ተከትሎ በዚያ የታሰሩ 300 ወጣቶች መለቀቃቸው ተሰምቷል። በሌላ በኩል ይህ በእንዲህ እንዳለም ፓስተር ቢኒያም ሽታዬ ማምሻውን ከእስር ተለቀዋል። ዛሬ ቀን ፍርድ ቤት በሦስት ሺህ ብር ዋስ እንዲለቀቁ ቢወስንም ፖሊስ ይግባኝ እላለሁ አይፈቱም በሚል አቋም በመያዙ ፍርድ ቤት የአዲስ አበባ ፖሊስ ኮሚሽነሩ ችሎት በአስቸኳይ እንዲቀርቡ ጥብቅ ትዕዛዝ አስተላልፎ ነበር። ይህንን ተከትለውም ማምሻውን ፓስተሩ ከእስር መለቀቃቸውን ጠበቃም ጳውሎስ ተሰማም ገልጿል። በኬንያ በእስር ላይ የሚገኙ ኢትዮጵያውያን የረሃብ አድማ መምታታቸው ተነገረ። 21 ኢትዮጵያውያን ወደ ሀገራቸው እንዲመለሱ የተጀመረው የህግ ሂደት የዘገየ ነው በሚልና ጫና ለማሳደር የረሃብ አድማውን መጀመራቸው ተሰምቷል። ወደ ታንዛኒያም መካከለኛው ምሥራቅና ደቡብ አፍሪካ ለመሄድ ሲሞክሩ በዚህ መስመር በርካታ ኢትዮጵያውያን በኬንያ የተለያዩ አካባቢዎች ታስረው እንደሚገኙ መረጃዎች ጠቁመዋል። በረሃብ አድማ ላይ የሚገኙት ሀያ አንዱ ኢትዮጵያውያን በአሁኑ ወቅት ተዳክመው እንደሚገኙና አስተማማኝ ጤንነት የላቸውም ነው የሚባለው። የሀገሪቱ ባለሥልጣናት ኬንያ ውስጥ በስደት ያሉ በቁጥጥር ስር የሚውሉ ኢትዮጵያውያንና የውጭ ዜጎች ቁጥር መጨመር አሳስቦናል ማለታቸውን የኔታም ዘግባለች። በአዲስ አበባም የሕፃናት እገታ መበራከቱ ተሰማ። ሕፃናትን በማገት ገንዘብ የሚጠይቁ ወንጀለኞች ለከተማዋ ጸጥታ ስጋት እየሆኑ መጥተዋል ነው የሚባለው። ከሰሞኑ ከጠፉ 23ኛ ቀናቸውን ከያዙ ሰባት ሕፃናት መካከል የአንደኛው ወላጅ አባት ልጃቸውን በሕይወት ለማግኘት 20 ሺ ብር መጠየቃቸውን ይናገራሉ። በአዲስ አበባ መካኒሳ አካባቢ ሕፃን ፋንታሁን የተባለ ልጃቸው የጠፋባቸው አባት አቶ ደረበው ጌታውን በማያውቁት በማያቁት ቁጥር ተደጋግሞ እየተደወለ ገንዘብ እንዲያመጡ መጠየቃቸውን ገልጸዋል። ከሦስት ሳምንት በፊት የጠፋውን ልጃቸውን ለማግኘት ፍለጋ ላይ መሆናቸውንና ከአጋቾች ተደውሎ 20 ሺህ ብር የተጠየቁ ሲሆን ለፖሊስ ቢናገሩም አጥጋቢ ምላሽ አለማግኘታቸውን አመልክተዋል። የኤርትራ ጦር ከትግራይ የመውጣት ሂደት በጣም አዝጋሚና ገና ያላለቀ ነው ሲል የተባበሩት መንግስታት ድርጅት ከሰሰ። የመንግስታቱ ድርጅት ሰብአዊ መብቶች ምክር ቤት የኤርትራ ሰራዊት ከትግራይ የመውጣቱ ሂደት በጣም አዝጋሚ ነው ብሏል። በፕሪቶሪያ ግጭትን በዘላቂነት የማቆም ስምምነትና በናይሮቢ የትግበራ ሰነድ መሠረት፣ ኤርትራ ጦሯን ከትግራይ ማስወጣት እንዳለባት ቢያትትም እስካሁን ጠቅልሎ አለመውጣቱን የምክር ቤቱ ምክትል ኮሚሽነር ናዳ አል ናሺፍ ገልጸዋል። ጀኔቫ ውስጥ እየተካሄደ ባለው 52ኛው ዓመታዊ የሰብአዊ መብቶች ጉባኤ ላይ ኮሚሽነሯም የኤርትራ ጦር ከትግራይ የመውጣት ሂደት በጣም አዝጋሚና ገና ያላለቀ ነው ሲሉ ገልጸዋል። በተመሳሳይ በዚህ ጉባኤ ላይ ኤርትራ ወታደሮቿን ያለምንም ቅድመ ሁኔታ ከትግራይ እንድታስወጣ የአውሮፓ ሕብረት ጥሪ አቅርቧል። በኤርትራ ጦር የተፈጸሙ ሰብአዊ መብት ጥሰቶችን እንዲመረመርም ተጠይቋል። በአዲስ አበባ ከተማም የከባቢ አየር ብክለት መጠን ከጊዜ ወደ ጊዜ እየጨመረ መምጣቱን የከተማዋ የአካባቢ ጥበቃ ባለሥልጣን ገለጸ። ለአየር ብክለቱ መጠን መጨመርም የትራንስፖርት ዘርፉ፣ በቤት ውስጥ ጥቅም ላይ የሚውሉ የኃይል አማራጮችና የአደባባይ የቆሻሻ ወጋገድ በቅደም ተከተላቸው ተጽዕኖ ማሳደራቸውን ጠቅሷል። የአየር ብክለቱን ለመቆጣጠር ብሎም ለመቀነስ እንዲቻል ለብክነቱ ተጽዕኖ የሚያሳድሩ ተቋማት ተለይተው በጋራ እየተሰራ መሆኑን ባለሥልጣኑ ገልጿል። አንጋፋው የሥነ ጽሑፍ መምህርና ሐያሲ ተባባሪ ፕሮፌሰር ዘሪሁን አስፋው ከዚህ ዓለም በሞት ተለዩ። ተባባሪ ፕሮፌሰር ዘሪሁን የሥነ ጽሑፍ መሠረታውያንና ከበዓሉ ግርማ እስከ አዳም ረታ የሚሉትን ለሥነ ጽሑፍ ትምህርት አጋዥ መጽሐፍት ጨምሮ የተለያዩ ጥናታዊ ጽሑፎችን አሳትመዋል። ምሁሩ ሕይወታቸው እስካለፈበት ጊዜ ድረስ በአዲስ አበባ ዩኒቨርሲቲ በሥነ ጽሑፍ መምህርነትና አማካሪነት እያገለገሉ እንደነበር የሙያ ባልደረቦቻቸው ተናግረዋል። የቀብር ሥነ ሥርዓታቸውም ነገ የካቲት 28 በቅድስት ሥላሴ ካቴድራል ከቀኑ 9 ሰዓት እንደሚፈጸም ታውቋል። ይህ አዋዜ ለታዊ ነው። እንዳለም ፓስተር ቢንያም ሽታዬ ማምሻውን ከእስር ተለቀዋል። ዛሬ ቀን ፍርድ ቤት በሦስት ሺህ ብር ዋስ እንዲለቀቁ ቢወስንም ፖሊስ ይግባኝ እላለሁ አይፈቱም በሚል አቋም በመያዙ ፍርድ ቤት የአዲስ አበባ ፖሊስ ኮሚሽነሩ ችሎት በአስቸኳይ እንዲቀርቡ ጥብቅ ትዕዛዝ አስተላልፎ ነበር። ይህንን ተከትለውም ማምሻውን ፓስተሩ ከእስር መለቀቃቸውን ጠበቃም ጳውሎስ ተሰማም ገልጿል።